እግዚአብሔር ሆይ፣ ስናለክ ስንባችንን ያበስክ ስንሰበር ይጠገንከን ስንቆስል ይፈወስከን ስንደክም ያበረታህን አንተ ስለሆንክ እናመሰግንሃለን። ሰባራውን ቀናችንን ገጥሞ ያሻገርከን ተራራ የሆነብንን ነገር ደልድለ ሜዳ ስላደረግክልን ማን ይሞላዋል ያልነውን ነገር በሰማያዊውና በምድራዊው በረከት ስለሞላሃለን፣ አዎ እጅግ ተመስገን። በዚህ ቀን በመከራ ውስጥ ስለሚያልፉ ወገኖቻችን በሰቆቃ ውስጥም ስለሚሸበሩ ዘመዶቻችን አቤቱ ሆይ ዘንበል ብለህ በዓይነ ምረት እንድትመለከታቸው በጆሮችህም እንድትሰማቸው በነዛ በቆሰሉ እጆች እንድትዳስሳቸው እንማጸናሃለን። ማጥፋት ስትችል ማዳን የምትወድ እግዚአብሔር ሆይ ይህ ምሽት በሽተኞች የሚፈወሱበት ሰባራዎች የሚጠገኑበት የመንፈስ ቁስለኞች ፎስ የሚያገኙበት፣ የወደቁ ትንሣኤ ስጋ ትንሣኤ ነፍስ የሚያገኙበት፣ የተፉ የሚመለሱበት፣ የተጨቃከኑ እንደገና ይቅር የሚባባሉበት ምሽት እንዲሆን